ለማየት ለብሻሉኝ ቢጃማዬን ሰክሰቅ አርጌ ወገቤ ላይ አረኩኝና እንደው ደላሎቹንም ግፍትር ሊደግፉ ሲሉ ሴቶቹንም ግፍትር ትር አርጌ እንዶ ሸብኳን እንግዲህ አላ ሀይሉን ሲሰጠኝ ማለት ነው። ግፍትር ትር አርጌ ሸብኩን እንዴት እንደወጣሁ ልክ ከሸብኩን ዘልሌ እምድር ሳልፍ አስፋልት ነው ወርጀ ማለት ነው። ወላ አላህ ሻሄዴ ነው ምንም አልሆንኩም። ከላይኛው እንዴት ያደርገ። አሰላሙ አሌይኩም ረህመቱላሂ ወበረከቱ። ውድ የዩቱብ ቻናል ተከታታዮቼ እንዴት ናችሁ? ሁሌ ደህና ናችሁልኝ? አሁን በዚህ ባሳየኋችሁ ቪዲዮ፣ በነገራችን ላይ አጠር ያለች ቲክቶክ ላይ አይቻት ነው እና የኔ የህይወቴ የአንዷ ታሪክ ናት። በህይወት ዘመኔ በህይወት ዘመኔ አንዷ ታሪኬ ይቺ መንገድ ቆረጣ ናት። መንገድ ቆረጣ አስላችሁ። እኔ ወደ ሳውዲ አረቢያ ስመጣ ሶስት መጥቻለሁ። በሳውዲ አረቢያ ሶስት መጥቻለሁ። ግን ሶስት ስመጣ መንገድ ላይ ውሃ ጥማ አለ፣ እራብ አለ፣ ብዙ ነገር አለ። ግን እቺ እቺ ያያችኋት ፓርቲ እንዴት ብዬ ላስረዳችሁ? ማለት እችን አጭር ቪዲዮ ያየኋት ያገኘኋት ቲክቶክ ላይ ነው። እና እምበ የመጣ አለቀስኩኝ። ምን ልላችሁ ነው እንግዲህ፣ ከኢትዮጵያ ጀምረን ጅቡቲ እንገባለን። ከጅቡቲ የመን እንገባለን። ከየመን ሳዑዲ አረቢያ። ስንት ሀገር አቋርጠን ነው? ሁለት ሀገር አቋርጠን ሶስተኛው ሀገር ነው የምንገባው። በነገራችን ላይ አሁን ከኢትዮጵያ ጀምሮ እስከ ጅቡቲ አንድ ፓርቲ ነው። ከጅቡቲ እስከ የመን ሁለት ፓርቲ ነው። የመን ሳኡዲ ሶስት ፓርቲ ነው። ሶስት ሀገር በሉት እና ያቺ ፓርቲው እንዶ ይቅርና የባህሯ እንዳለች ሆና የባህሯ የባህሩ እንዳለች ሆና ድንበር ላይ የሁለቴው እንደው ልቶ በደንብ ባላስታውስም የቆየ ነው። እንደገና ልጅነትም አለ ቀጭንም ነኝ፣ ችግር የለውም። ለሊት ነበር ደግሞ ከሚገርማችሁ። ግን ግን ያሁኑ አንደኛ ቀን ነው ነክቶብናል ማለት መንገድ ያኔ የሆነ ሆነ ቦታ ላይ ተቀምጠን መያዝ አለ ምናምን ብለው ነጋብን። ከነጋ በኋላ ግን መሄድ አይቻልም። በነገራችን ላይ የማታውቁት ታውቁታላችሁ እና የምታውቁት ንግድ ታለብን እና ከዛ በደንብ አየሁት። ያኔ በሁለትም ስቆርጥ ጨለማ ነበርና የዚህ የሶስተኛ ያሆኑ ቀን ነበረ ያኔ ነግቷል። እና ይቺ ድንበሯ ማለት ነው። ይሄ አሁን ይሄ ሻክ ነው ያያችሁ ልጆች የቆረጡት አይደለም። ከኛ በኋላ አንድ መንገድ አለ፣ መንገድ ይሸኳል እናገኝ ስንል የሆነ መንገድ አለ። ያችን መንገድ ልክ እንደ ስንደሮቹ ዘወር ዘወር ብለን እሸኩ ደረስም ማለት ነው። ሸኩ ማለት ይሄ አጥሩ ማለት ነው። ሰማይ ነው የሚመስሉ ከዛ ማለት ነው። ወላሂ ለአዚም ነው ማለት እንለው እኔ ነኝ ወፍራም። እና ይቺን ዱባ እንዴት ነው የምናደርጋት? እንደው አደራ ምናምን ብለውኛል። እና ምን አደረኩ መሰላችሁ ይችን ሸብኳ ጋር ከመድረሴ በፊት በጣም እየሮጡ እየሮጡ እየሮጡ እያለ እየሮጡ እየሮጡ እያለ እኔ ቀሳልኩ። ያኔ ምራቄ ነው አጣርጌ ቀስ ብዬ ልክ ሸብኳ ጋር ስደርስ በጠሳረኳቸው። በነገራችን ላይ አንድ ጓደኛ አለች እን ዝ ቲክቶክ ያው ቲክቶክ ላይ ነው ዩቲቤን ተወቀ ተወቀዋለሁ አለም አንዳለች አብሬያት የመጣሁት ና በጣም ቀጫጭ ልጆች አሉ በጣም ሳት ሳት የሆኑ የራያ ልጆች አሉ በነገራችን ላይ ጣሉ የራያ ልጆች ናቸው እኔ ሸዋ ልጅ ነኝ ከዛ ልክ እዛ ጋር ስደርስ ፈጠስኳቸው ሴት ነሽ ወንድ ነሽ አላህ ሀይሉን ሲሰጠኝ ማለት ነው ሴት ነሽ ወንድ ፈጠስ አረኳቸው ልክ ሽቦውን እንዴት ቢጃማ ከታች ታይት ለብሻለሁኝ ከታች ታይት ለብሻለሁኝ ቢጃማዬን ሳሳ ቀርጌ ወገቤ ላይ ከዛ ልክ መንገዱን ቁርጥ አርጌ መንገዱን ቁርጥ አርጌ፣ ልክ አስፋልቱ ላይ ነው። የመጀመሪያ ፓርቲ እኔ ነኝ ከፊት፣ የቀደምኩት። እንግዲህ ወፍራም ነኝ እኮ መንገድ ላይ እየተገፋሁ ነው የመጣሁት። ያኔ ባልደክምም ያው ተገፍቻለሁ፣ ውሃ ተሰጥቻለሁ፣ ተገፍቼ ዕቃ የተይዞ ነው። ከዛ እንግዲህ መንገዱ ከተቆረጠ በኋላ ብዙ አስፋልት አለሳ ያንን አስፓልት ያን ዳገት ዳገት ስላችሁ ዳገት እንዳይመስልኝ ምንም የክፍለ ሀገር ልጅ ብትሆኑ የሳውድን ዳገት የሚያክል ክፍለ ሀገር የለም። ማድሪ እንግዲህ ብዙ ሀገር ላላቅ እችላለሁ። እኔ እንደዚ አይነት ክፍለ ሀገር የክፍለ ሀገር ልጅ ነኝ እኔ እንደዚ አይነት የክፍለ ሀገር ልጅ አይቻላቅም። ከዛ ከየት ሀይሉን ቆረጥኩት እና በሰላም ያው ገብቻለሁኝ። ቀጣይ የባህሯን ደግሞ ነግራቸዋለሁ። ግን ድንበሩን በዚህ ሁኔታ ነው። ይቺ ፓርቲ ናት። በቃ ልጆች አሁን ቪዲዮ እንግዲህ ማን እንደቀረጻቸው እኔ እንጃ። እንግዲህ እነኝህ ልጆች የተያዙ ይሆኑ ወይም ደግሞ በሰላም የገቡ ይሆኑ አለኋለ የማውቀው ታሪክ የለም። ግን ይቺ ፓርቲ በቃ እንግዲህ ወይ አበሻ ቀርጿቸው ነው ደላሎቹ፣ ወይ እንግዲህ ራሳቸው እርስ በርሳቸው ይችን ድንበር ሲቆርጡ ማለት ነው እና እዚህም መጥተን ቤተሰብም መያዝንልን ሰርተንም በቃ ወጪ ነው ብቻ። እንዴት ብዬ ላስረዳችሁ ወደ ግን ብቻ አልሙ። ይሄም ለበጎ ነው ለበጎ ነው። ጤናችንን ይስጥን፣ ሀገራችንን ሰላም ያድርግልን። የባህሯን ቀጣይ አቀርብላችኋለሁ። የባህሯን ደግሞ እንዴት እንደሆነች እንዴት እንደሆነች ደግሞ ፓርቲ በነገራችን ላይ አሁን እንደዚህ እንደዚህ እንደዚህ ብል ሶስት ቁርጥ አርጌ በባህር